አላህ የረሃማቸው አላህ ይዘንላቸው፣ ቤተሰቦቻቸውም መጽናናቱን እንመኛለን። በቃ አላህ ያጽናቸው፣ ሶብሩን ይስጣቸው። ሌላ ምንም የሚደረግ ነገር የለም። ማንም ሰው የቆመላቸው ነገር የለም። እኒህ ሰዎች ሞቱ፣ ተቀበሩ። በቃ አሁን አካባቢው ሰላም ሆኗል፣ ተረስተዋል። አያችሁ እንደዚህ ነው። ማንም ሰው ለምን ሞቱ ለምን ተገደሉ ብሎ የጮሆላቸው ሰዎች ማንም የለም። ሶሻል ሚዲያ ላይ ፎሎ ለመሰብሰብ ብቻ ሰው እየጮኸ ያለው አሁን ላይ ምንም የሚፈጠር ነገር የለም፣ መፍትሄ የለም። ከአሁን በፊት ስንት ሰው ሞቷል፣ ስንት ሰው አልቋል፣ ስንት ወጣት ሞቷል፣ ማንም ሰው የጠየቀለት የለም። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። ከኔጋ አልሐምዱሊላህ ውድና የተከበራችሁ ተመልካቾቼ እንግዲህ እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም መልክቷን እያበራችሁ ቤተሰብ ሁኑ፣ ቤተሰብ የሆናችሁ ደግሞ ላይክ ሸር በማድረግ ቪዲዮውን ጀምሩት ማለት ነው። እንግዲህ ዛሬ በጣም ልብ የሚሰብርና በጣም የሙስሊሞችን ቀልብ የሰበረ ነገር ነው ዛሬ ልነግራችሁ የመጣሁት። እንግዲህ ሰሞኑን ሶሻል ሚዲያ ላይ ምን አይነት አጸያፊ ነገር እየተካሄደ እንደሆነ ብዙዎቻችሁ አይታችሁ ሰምታችሁት ሊሆን ይችላል። እንግዲህ በአማራ ክልል በደቡብ ወሎ ምዕራብ ወረዳ መካነሰላም ላይ ምን አይነት ድርጊት እንደተደረገ ብዙዎቻችሁ ሰምታችኋል። እንግዲህ በቲክቶክ ብዙ ሰው ቪዲዮ ሰርቶበታል። ቪዲዮ የሰራው ግን ሃይማኖትን ከሃይማኖት ለማባላት ብዙ የተሰሩ ፖለቲካዎች አሉ። እሱን ነገር እንግዲህ ማንም ሰው ሶሻል ሚዲያ ላይ ወጥቶ ስለጮኸ ምንም የሚፈጠረው ነገር የለም። ነገር ግን እንግዲህ የአራት ሙስሊሞች ከኢማሙ የመስጊድ ኢማም ጨምሮ ሕይወታቸው አልፏል። እሱም እንግዲህ የተገደሉት በመሳሪያ ነው። እንግዲህ ማን እንደገደላቸው ለምን እንደሞቱ የሚያውቀው አንድ ፈጣሪና እዛ አካባቢ ያለ የተረፈ ሰው ብቻ ገብቷቸዋል። ብዙ ነገር እየተሰራ ነው። እስኪ ሁላችሁም እንግዲህ አራቱም የተገደሉት ሙስሊሞች ተቀብረዋል። ዛሬ የቀብር ስነስርዓታቸው ተካሂዷል። የቀብር ስነስርዓቱ እንግዲህ ጅናዛቸው የሄደ ቪዲዮ የማስመለከታችሁ ይሆናል። ቪዲዮውን ተመልከቱት። ለመብላት እንዋሳለን ወይ ደግሞ አማና ተቀምጦብን ሳናስተካክል ከመጣን ባለ እዳ እንሆናለን። ስለዚህ ሳዳትን ጀማልን ቀብረነዋል የሚል ሰው መቅበር የሚችል የቅድሙ አፋ ያላችሁት እንዳለ ሆኖ ይሄን ደግሞ ሲያስተካክልለት አለበት የተባለ ነገር ካለ ለማስተካከል ዝግጁ ኢንሻአላህ። ወበለን ሁሉን በል ኢንሻአላህ። ለታ ልትከፍሉለት ዝግጁ ኢንሻአላህ። ሶስተኛው እንደ ከወለድ ልጆች አሉት አንድ ልጅ አለው፣ አንድ ልጅ አለው። አላሁ አክበር። ተመልከት ልጁን እናንተ ታሳጣታችሁለት። እኔንም እናንተንም ጨምሮ የእሱ ልጅ ሳሊ ካደረገን ሳዳት አልሞተም። ምክንያቱም ከማ ቃለ ረሱሉ አለይሂ ሰላቱ ወሰለም ዳማተ ኢብኑ አደም እንቀጠዐ አመሉ ኢላ ምንተላሰ ሰደቀቱ ልጅ አሪያ ወንተፋቢ الولد ሳሊ يا دوله ولد الصالح ايش እንግዲህ በት በምትመለከቱት መልክ ባያችሁት መልክ ጅናዛቸው ሂዷል። የቀብር ስነ ስርዓቱ ተፈጽሟል፣ ተቀብረዋል። ነገር ግን ማንም ሶሻል ሚዲያ ላይ ስለ ጮኸ የነሱን ህይወት የሚያተርፈው ሰው ማንም ሰው የለም። እነሱ በቃ ሞተዋል፣ ሂዷል፣ ተቀብረዋል። የአላህ ቀደር ነው ቀድሮታል። መሞቻቸውንም በዚህ ነው ብሏቸዋል፣ ሞተዋል። ነገር ግን አሁን ሶሻል ሚዲያ ላይ በጣም ብዙ ሰዎች ስመለከት የተረፈውን ህዝብ ከሙስሊምና ከክርስቲያን ጋር አጋጭቶ የባሰ መተላለቅ እልቂት እንዲመጣ ነው እየተደረገ ያለውና በጣም ያሳዝናል። የሰዎች እኮ አሟሟት ሁሉንም አሳዝኗል። በጣም ያሳዝናል በጣም ያስገርማል ምክንያቱም ሶላት በሚሰግዱበት አዛን በሚያደርጉበት ሰዓት ገብተው መስጊድ ውስጥ ነው እንግዲህ በመሳሪያ ተመተው የሞቱት። ይሄ ማለት ታቆታላችሁ ሁላችሁም፣ ለምን እንዴት ተደረገ ሁሉም ሰው ያውቃል? ያው እንግዲህ ሆን ተብሎ ሙስሊምና ክርስቲያንን ለማጫረስ ለማባላት ሀገሪቱን ለማውደም በቃ ሆን ተብሎ የሚሰራ ስራ ነው እና ይህንን ነገር ዱዓ ከማድረግ ውጭ ሀገራችን ወደ ቀድሞ ሰላሟ እንድትመለስ ተመጸለይ ውጭ ሌላ የሚደረግ ነገር የለም። ገብቷችኋል። ሶሻል ሚዲያ ላይ ብዙ ጊዜ የሚሰራው ቪዲዮ የሚወራው ወሬ ሁሉ እውነት አይደለም። ገብቷችኋል። ሁሉም ፎሎ ለመሰብሰብ ላይክ ለመሰብሰብ ብዙ ነገር ለማድረግ ተከታይ ለማፍራት ሊሆን ይችላል እንጂ እውነተኛውን ይዞ አይደለም። አሁን እዚህ ላይ ኢትዮጵያ ላይ ያለ ሰው እዛው አካባቢ መካነሰላም ሰላም ያለ ሰው ቪዲዮ ቢሰራ ያየው ሊሆን ይችላል ቀጥታ አይን ለአይን ያየው ሊሆን ይችላል። ገብቷቸው ኋላ ነገር ግን ውጭ ሀገር ተቀምጦ ምንም ነገር በማያውቁት ግዴታ ሰው ተገድለ ተገሎ ሞተ ስለተባለ ብቻ ቀጥታ ቪዲዮውን ከፍቶ የሆነ ያልሆነውን መበጥረቅ ይሄ አገርን ማንቋሸሽን ገብቷቸው ኋላ አገርም ማንቋሸሽ ነው እንጂ ጥቅም የለው። ማንም ሶሻል ሚዲያ ላይ ስላወራ የሚፈጠር ነገር አዲስ ነገር ምንም ነገር የለም። ገብቷቸው ኋላ እነ ሰዎች በቃ ሙተዋል። አላህ ያረሃማቸው፣ አላህ ይዘንላቸው፣ ቤተሰቦቻቸው መጽናናቱ እንመኛለን። በቃ አላህ ያጽናቸው፣ ሶብሩን ይስጣቸው። ሌላ ምንም የሚደረግ ነገር የለም። ማንም ሰው የቆመላቸው ነገር የለም። እኒህ ሰዎች ሞቱ፣ ተቀበሩ። በቃ አሁን አካባቢው ሰላም ሆኗል፣ ተረስተዋል። አያችሁ፣ እንደዚህ ነው። ማንም ሰው ለምን ሞቱ፣ ለምን ተገደሉ ብሎ የጮህላቸው ሰዎች ማንም የለም። ሶሻል ሚዲያ ላይ ፎሎ ለመሰብሰብ ብቻ ሰው እየጮህ ያለው፣ አሁን ላይ ምንም የሚፈጠር ነገር የለም፣ መፍትሄ የለም። ከአሁን በፊት ስንት ሰው ሞቷል፣ ስንት ሰው አልቋል፣ ስንት ወጣት ሞቷል፣ ማንም ሰው የጠየቀለት የለም። ሞተው ተቀብረው ነው ያሉት። ረስተዋቸዋል አይደለም ቀርቶ ማህበረሰቡ አይደለም ሶሻል ሚዲያ ተጠቃሚ አይደለም ቀርቶ ቤተሰቦቻቸው እረስተዋቸዋል። አንድ ሰው ከሞተ ከተቀበረ ማንም የሚያስታውሰው ሰው የለም። ገብቷችኋላ? ግን አንድ ነገር ሲፈጠን ሶሻል ሚዲያ አሁን ሶሻል ሚዲያ ሌላ አዲስ ነገር ዛሬ ከተከሰተ የነዚህ ሰዎች ሞት ቀረ፣ ማንም ሰው የሚያነሳው የለም። ተሰርቶበታል፣ ላይክ ሰብስበውበታል፣ ፎሎው ሰብስበውበታል ሂደዋል። ነገር ግን ሶሻል ሚዲያ ላይ የሚወራው ወሬ አሁንም ሌላ ሞት፣ ሌላ ግድያ፣ ሌላ መተላለቅ ነው እንጂ እያመጣን ያለ ነው ሰላም እየሰበክን አይደለም ያለ ነው መሆን ያለበት ነገር። ይሄ ነገር ለሴራ መሆኑ ይታወቃል፣ ለምን እንዲሁ የተሰራው ይታወቃል፣ ብዙ ሰው ያውቀዋል። ነገር ግን እያወቅን ወደኋላ መሞት ስለሌለብን? ሶሻል ሚዲያ ላይ የምናጋንን ሰዎች የምናቀጣጥል ሰዎች ይቅርብን። በቃ ማንም ስላለቀሰ፣ ማንም ቪዲዮ ስለሰራ፣ ማንም ስለጮኸ እነዚህን ሰዎች ደረሱላቸው ማለት አይደለም። እኒህ ሰዎች አለቀ፣ በቃ ሄደዋል፣ ተቀብረዋል። አላህ ይራህማቸው። ማን ተጎዳ? የሞተ ሰው ተጎዳ። ያለ ሰው ምንም አይሆን በቃ ያለ ሰውም አልቀሷል። ቤተሰቡ ጋር አልቀሶ ቀብሯል። ቤተሰቡ ተተቀበረ በኋላ አረስቷል። አሁን ላይ የሰው መሞት ብርቅ አይደለም ሀገራችን ላይ ምንም፣ ማንም የሚያዝንልህ የለም። ብትሞት አሁን ማንም የሚያዝንልህ የለም። ላይ ከምትሞት እንደውም ይልቅ ስትታመም ሰው ትንሽ እንዲህ ይላል። መሞት ብርቅ አይደለም ሀገራችን ላይ መሞት ልምድ ያርገነዋል በቃ ያይጥ ሞት ሆኗል ሀገራችን ላይ። ሰላማችሁ ይብዛ። ላይ ከማድረጋችሁ እንዳትረሱ ሰብስክራይብ ማድረጉኝ፣ ቻናሉን እናሳድጉ።